አዲስ አበባ ከተማ ባለፉት ጥቂት ዓመታቶች ከሰራቻቸው አስደናቂ ስራዎች መካከል የነገ ሀገር ተረካቢ ትውልድ ላይ የሰራችው ስራ እጅጉን የሚደንቅ እንደሆነ ብዙዎች ምስክርነት በመስጠት ላይ ናቸው። በአዲስ አበባ ከተማ ከንቲባ በወይዘሮ አዳነች አቤቤ ሐሳብ አመንጭነት የተጀመረው ቀዳማይ ልጅነት ፕሮግራም ባለፉት ሁለት ዓመታት በከተማዋ ላይ ሲተገበር ቆይቷል። ይህም በህፃናት የእድገት ውስንነት ላይ ይታየ የነበረውን ክስተት አስደናቂ በሆነ ሁኔታ ውጤት ስለማምጣቱ እየተነገረም ይገኛል። ሌላው ደግሞ ፕሮግራሙ ተጀመረ ገና ሁለት ዓመት ብቻ ያስቆጠረ ሲሆን በእነዚህ ሁለት ዓመታት አስደናቂ ውጤት ስለማምጣቱ የውጭ ሀገር ድርጅቶችና ግለሰቦችም ጭምር እውቅና ሰጥተውታል። ባለፉት ሁለት ዓመታትም በከተማዋ ከአምስት ሺህ በላይ ህፃናት ተንከባካቢዎችና ከሶስት ሺህ በላይ የህፃናት መጫወቻዎች ተገንብተው ለፕሮግራሙ መሳካት ትልቅ አስተዋጽኦ ማበርከታቸውንና ፕሮግራሙ ወደ ሁለተኛው ምዕራፍ ማሸጋገር እንዳስቻለ የአዲስ አበባ ከተማ ስትራቴጂክ ፕሮግራሞች ማኔጅመንት ጽፈት ቤት ኃላፊ ዶክተር ኢንጂነር እሸታየው ትርፉ ገልጿል። ከአምስት የወላጆችና የህፃናት ኬርጊቨርስ ሰልጥነው ማህበረሰቡን እያገለገሉ ናቸው። በዚህም ከ3000 በላይ የህፃናት መጫወቻ ቦታዎች ለምተው አገልግሎት እየሰጡ ናቸው። ከ900 በላይ የህፃናት ክብካቤ ማዕከላት ወይም ዴኬሮች አገልግሎት እየሰጡ ናቸው። 96 ጤና ጣቢያዎች ትራንስፎርም ተደርገው እያገለገሉ ናቸው። 259 አካባቢ ትምህርት ቤቶች ልጆችን ሙሉ በሙሉ በጫወታ ያሰምራሉ። የመንግስት የግሎቹም ወደዚህ ስርዓት እየገቡ ናቸው። እነኚህ በድምሩ ባለፉት አመታት በአዲስ አበባ ይታይ የነበረውን የህፃናትን የእድገት ውስንነት ከ13 ፐርሰንት አካባቢ እጅግ በጣም ወደታች እንዲወርድ 11.11 ፐርሰንት አካባቢ ዝቅ እንዲል ያደረገበት ውጤት ተመዝግቧል። ይሄ በሁለት ዓመት ተኩል የተገኘ ስኬት ነው። ይህን አጠናክረን ስለመቀጠል የፖለቲካ አመራሩ ያለው ቁርጠኝነትና ክብርት ከንቲባ ይህንኑ የራሳቸው የሌገሲ ጎሎ የሚያሻራ ግብ አድርገው መጣላቸው ያመጣውን ያስመዘገበውን ውጤት ነው። እንግዲህ ዓለም አቀፍ እውቅና ተሰጥቶት በዓለማችን ሁለተኛው ነው። ከዚህ በፊት ብራዚል ብቻ ነው የተሰራው። አሁን ሁለተኛ ሆኖ ከተማ ለህፃናት ክብካቤ ሲገደው ግድ ሲለው ምን ሊመጣ ይችላል የሚለው የተመዘገበበት ነው ማለት። ቫን ሌር ፋውንዴሽን ህፃናት አስተዳደግ ላይ የሚሰራ ዓለም አቀፍ ተቋም ሲሆን ፋውንዴሽኑ አዲስ አበባ በቀዳማይ ልጅነት ፕሮግራም ላይ ለሰራችው ስራ እውቅና ሰጥቷታል። የቫን ሌር ፋውንዴሽን ዋና ስራ አስኪያጅ የሆነው ማይክል ፌጉልሰንም ከንቲባ አዳነች አቤቤ በቀዳማይ ልጅነት ፕሮግራም ላይ በሰነቁት ራዕይ በጣም እንደተደነቀና፣ ፕሮግራሙ ውጤት ለማምጣት የተጓዘበት ፍጥነት እንዲሁም ያመራሩ ለስራው መሳካት ያለው ተነሳሽነት እጅጉን እንዳስገረሙ ተናግሯል። በከንቲባ አዳነች አቤቤ ራእይና አፈጻጸም እጅጉን ተደንቄያለሁ። ከተማዋ በሕፃናት አስተዳደግና እያያዝ ላይ እየሠራች የምትገኘው ሥራም የሚያስገርም ነው። ይህ ሥራም ከአህጉር አልፎ ለዓለም ሀገራት ምሳሌ የሚሆንና ፈርቀዳጅ ነው። ለዚህ ፕሮግራም መሳካት አመራሩ ሌላውን ማኅበረሰብ እያደረገ የሚገኘው ርብርብና ኃይል በጣም የሚያስገርም ነው። ሌት ተቀን ነው የሚሠሩት። እኛም ይህ ራዕያቸው እንዲሳካ የቻልነውን ድጋፍ የምናደርግ ይሆናል። ይህ ብዙ ዓለም ላይ የማይታይ በአጭር ጊዜ የተመዘገበው ስኬት የመጣው በአመራሩ ቁርጠኝነት መሆኑንና ዓለም አቀፍ ጥናቶችም የመሰከሩለት እንደሚገኝ የገለጹት በአፍሪካ ቀዳማይ ልጅነት ማዕከል ፕሮግራምና አጋርነት ዳይሬክተር ዶክተር ናትናኤል አስረስ ናቸው። አዲስ አበባ በአጭር ጊዜ ውስጥ ከፍተኛ ለውጥ እያመጣ ያለ ከተማ ነው። ይህም የመጣው በአመራሩ ባለው ከፍተኛ የ ቆራጥ አመራርና በተደረገው ኢንቨስትመንት ነው። ይሄ ደግሞ ብዙ አለም ላይ የሚታይ አይደለም። ዛሬም እንደሰማችሁት በተለያየው ፓነል ላይ ከመቶ ሀገር በላይ የሰሩ ባለሙያዎች ሰሩ እንደሰማ ነው እንደ አዲስ አበባ በዚህ ፍጥነት ብዙ ለውጥ ያመጣ ማግኘት በጣም ከባድ ነው ሲሉ ሰምተናል። እኛም በምናደርጋቸው ጥናቶች ባየናቸውን ቦታዎች የጥራቱ ብቻ ሳይሆን በተለይ የሚያስደንቀው ደግሞ ፍጥነቱ ነው። ይህ ፍጥነት ላይ ደግሞ ጥራትና ተደራሽነቱን እየጨመርን ከሄድን ስንነሳ የጀመርነውን አዲስ አበባ በአፍሪካ ውስጥ ህጻናትን ለማሳደግ ምቹ ከተማ የምትለውን ለማሳካት የተሻለ ነው ብዬ አምናለሁ። ዶክተር ናትናይል አያይዘውም አዲስ አበባ የጀመረችው ይህ የቀዳማይ ልጅነት ንቅናቄ ጤናን፣ ትምህርትንና ሌሎች የልጅ አስተዳደግን ጨምሮ ሁሉን ያቀፈ መሆኑ ለየት እንደሚያደርገው ገልጿል። አዲስ አበባ ላይ የተጀመረው በጥሩ ማሳያ ነው። ምክንያቱም ልጆችን ስናሳድግ ትምህርት ብቻ አይደለም፣ ጤና ብቻ አይደለም፣ ልጅን እንደ ሙሉ ማየት ወሳኙ ነገር ነው። ብዙ ጊዜ ሁላችንም ወደ ራሳችን ሙያ፣ ወደ ራሳችን ኢንትረስት፣ ወዳለን ገንዘብ ወዳለበት፣ ወይ ለስራ በጀት ወደተመደበበት እንሄዳለን። ግን ልጆች ሁሉንም ነገር የሚያስፈልጉት ትምህርትን፣ ጤናን፣ ምግብን፣ እንክብካቤን፣ ደህንነትን፣ ሁሉንም ይፈልጋሉ። ስለዚህ አዲስ አበባ ላይ የተጀመረው ደግሞ እነዚህ ሁሉን ያካተተ አፕሮች ነው። ሰው ይሄ ለየት ምክንያቱም ብዙ ቦታ ስጠይቅ ወይ ትምህርት ላይ ነው ወይ ጤና ላይ ነው ወይ ስርዓተ ምግብ ላይ ነው። ስለዚህ ይህም መያዙ አዲስ አበባን ለየት ያደረገዋል። ቫን ሌር ፋውንዴሽን በአዲስ አበባ ቀዳማይ ልጅነት ፕሮግራም ላይ ያተኮረ አዲስ ፊልምን ለይታ ያበቃ ሲሆን በዚህ ፕሮግራም ላይ ያተኮረ ጥናታዊ ጽሑፍንም አቅርቧል።